ነቢዩ ረሕማ ክፍል ሃያም በነቢዩ ሰለላሁ አለይሂ ወሰለም ባልደረቦች ወይም ሰሓቦች ላይ የደረሰ ምከራና ስቃይ። ስምንተኛም ኻሊድ ኢብን ሰዒድ ኢብን አልአስ ላይ የደረሰ ስቃይ ኻሊድን ረዲየላሁ አንሁ በሕልሙ ያየው እጅግ አስደናቂ ትዕይንት ነበር ወደ ኢስላም ያመጣው። ጊዜው የኢስላም ጮራ ገና መፈንጠቅ የጀመረበት ወቅት ነበር። ኻሊድ ረዲየላሁ አንሁ በሕልሙ አንድ ሰው ወደ ተጋጋመ እሳት ሊያስገባው ይገፋዋል። አፋፉ ላይ እንደደረሰ የአላህ ነቢይ ሰለላሁ አለይሂ ወሰለም ጎትተው በማውጣት ያድኑታል። እዚህ ላይ ሲደርስ ነበር የባነ ነው። ያየው ነገር ሁሉ ትክክለኛ መሆኑን አረጋገጠም። ከዚያም ትዕይንቱን ለአቡበክር ረዲየላሁ አንሁ አጫወታቸው። መልካም ነገር ተሽቶልሃል ነበር የአቡበክር አስተያየት። የአላህ መልእክተኛ ሰለላሁ አለይሂ ወሰለም እዚህ አሉ፣ ተከተላቸው በማለት ሐሳባቸውን አከሉ። አቡበክር ኻሊድም ረዲያላሁ አንሁ ወደ እርሳቸው ሄደው ምስክርነት በመስጠት ሰለመም። ከዚያ በኋላ ኻሊድ ረዲየላሁ አንሁ መስለሙን በምስጢር ለመያዝ ቢሞክርም ለረዥም ጊዜያት ከአባቱ ጎን መጥፋቱ ጥርጣሬን በማጫሩ ሁኔታው ምስጢር ሆኖ ለመቆየት አልቻለም። በጊዜው የአላህ ነቢይ ሰለላሁ አለይህ ወሰለም ሰዎችን በድብቅ እያስተማሩ ነበር። አባቱ ኻሊድን ይፈልጉት ዘንድ ያኔ በክህደት ላይ የነበሩ ወንድሞቹን ላካቸው። ኻሊድ ረዲየላሁ አንሁ ከእርሱ ጋር ወደ ቤት ሲመለስ አባቱ በጥብቅ ከመረመረው በኋላ በእጁ የያዘው ዱላ እስኪሰባበር ድረስ ይደበድበው ጀመር። በድብደባው በተለይም ጭንቅላቱ ተጎዳም። ከዚያ ሁሉ ውርጅብኝ ኻሊድ እምነቱን ሊተው ባለመፍቀዱ አባቱ ካሰረው በኋላ እስከ መጨረሻው እንዳያናግሩት ወንድሞቹን አዘዛቸው። የኻሊድ ረዲየላሁ ዐንሁ ነገር ከመጥፎ ወደ ባሰ ሁኔታ እየተቀየረ ይሄድ ነበር። አባቱ ቅጣቱን በማጥበቅ ለሦስት ቀናት ያክል ዋአንድ ይቀም ስከለከለው እርሱ ግን ከአላህ ምንዳውን በመከጀል ሁኔታውን በትዕግሥት ተቀበለው። በንዴት የተሞላው አባቱም አንድ ዕለት በአላህ ይሁንብኝ ምግብ እንዳታገኝ አደርግሃለሁ በማለት ዛተም። ኻሊድ ረዲየላሁ አንሁም በዚህ ጊዜ አንተ ብትከለክለኝ በሕይወት የሚያቆየኝን ሲሳይ አላህ ይለግሰኛል፣ በማለት መልስ ሰጠው። በዚህ መሃል ስቃዩ ማብቂያ ያለው ባይመስልም ኻሊድ ረዲየላሁ አንሁ ግን ከታሰረበት አምልጦ ከሁለተኛው ዙር የሀበሻ ስደተኞች ጋር ተቀላቅሎ ተጓዘም። ዘጠነኛ ዑስማን ኢብን መዝዑን ረድያላሁ አንሁም ዑስማን ኢብን መዝዑን በመስለሙ ከበኑ ጁመህ የሆኑት ዘመዶቹ አሰቃይተውታል። ከሁሉም የከፋው ግን ኡመያ ኢብኑ ኸለፍ ያደረሰበት ሥቃይ ነው። እንደሚታወቀው ኡመያ ከሁሉም እየከፋ የኢስላም ጠላት ነበር። ልክ እንደ ሌሎቹ ሙስሊሞች ሁሉ ዑስማንም ረዲያላሁ አንሁ በነፃነትና ያለምንም ስጋት አላህን እያመለከ ለመኖር ወደ ሀበሻ መሰደድ ነበረበት። ይሁን እንጂም እዚያ ብዙም ሳይቆይ መካ ያሉ ሙስሊሞች ሁኔታቸው መሻሻሉንና የቁረይሾች ጭቆና ማብቃቱን የሚገልጽ የተሳሳተ ዜና ለስደተኞቹ ደረሰ። በመሆኑም ዑስማን ረዲየላሁ አንሁና ሌሎች ስደተኞች ከሐበሻ ምድር ወደ መካ ተመለሱ። ይሁን እንጂ መካ አቅራቢያ ሲደርሱ የደረሳቸው መረጃ ሐሰት መሆኑን ተገነዘቡ። ዑስማን ረዲየላሁ አንሁም በዚህ ጊዜ ወደ መካ ለመግባት ከለላ የሚሰጠው ሰው አስፈለገው። በመጨረሻም ወሊድ ኢብኑ ሙጊራ ጥገኝነት መካ ለመግባት ቻለም። ሌሎች ሙስሊሞችም እንዲሁ ከለላይ የተሰጣቸው ገቡም። ለምሳሌ ለነቢዩ ሰለላሁ አለይሂ ወሰለም ሁልጊዜም ከለላይ የሰጡ የነበሩት አጎታቸው አቡጣሊብ ነበሩም ነበሩ። ይህም ማለት ከለላይ የሰጠው ሰው በእርሱ ጥገኝነት ስር ያለውን ሰው ማንም እንዳይነካውና ጥቃትም እንዳይደርስበት በአዋጅ ይናገራል። ሰዎች በአጠቃላይ የከላላ ሰጪውን ክብር ስለሚያውቁ ይጠብቁለታል። ይህን የሚያደርጉት ከለላ ሰጪው አጋሪ ወይም ሙሽሪክና ዋና ዋና ከሚባሉት የመካ መሳፍንት መካከል እስከሆነ ድረስ ብቻ ነው። ወሊድና አቡ ጣሊብ እነዚህን ሁለት መስፈርቶች በሚገባ ያሟላሉ። ከዚያ በኋላ ዑስማን ረዲየላሁ አንሁም በመካ ጎዳናዎች ላይ ያለምንም ስጋትና ሐሳብ እንደ ልቡ መዘዋወር ያዘም ሆኖም ግን ይህ ሁኔታ ዑስማንን ረዲየላሁ አንሁ ሰላም አልሰጠውም። ይህም ሊሆን የቻለው እርሱ ያለ ስጋት እየተንቀሳቀሰ ባለበት ከተማ በርካታ ሙስሊሞች በየዕለቱ ሙስሊም ሆነው መገኘታቸው እንደ ወንጀል ተቆጥሮባቸው ስለሚሰቃዩ ነው። የእምነት ወንድሞቹና እህቶቹን ሊታደጋቸው አቅም ባያገኝም እርሱ በተሻለ ሁኔታ መገኘቱ ግን ፍጹም ሰላም ነሳው። ስለሆነም ለራሱ እንዲህ አለም እኔ በአንድ አጋሪ ሰው ከለላ ስር ሆኜ እንደ ልቤ በጧትና በማታ ስዘዋወር የእምነት ወንድሞቼና እህቶቼ ግን በአላህ መንገድ ይሰቃያሉ። ይህ የሚያሳየው በእምነቴ ላይ ችግር እንዳለብኝ ነው። ይህን ካለ በኋላ ዑስማን በቀጥታ ወደ ወሊድ ኢብን ሙግራ በመሄድ እንዲህ አለው አቡ አብዱ ሸምስ ሆይ አንተ ያለብህን ግዴታ ተወጥተሃል አሁን ግን ከለላህን እንድታነሳልኝ እፈልጋለሁ ለምን ያጎቴ ልጅ በእኔ ስር እያለህ አንዳች አይነት ችግር ገጥሞሃልን አለ ወሊድ ፈጽሞ አለ ኡስማን ቀጠለና ይሁን እንጂ እኔ ከእንግዲህ የአላህ ጥበቃ ስለሚበቃኝ በሌላ በማንም ሰው ጥበቃ ስር መሆን አልሻም። እንደዚያ ከሆነ ወደ ካዕባ ሂድና በግልጽ ከለላ እንደሰጠው ሁሉ አሁን ደግሞ ከለላይ መነሳቱን ለሰዎች አውጅ። አልወሊድ ሁለቱ ሰዎች ወደ ካዕባ ከሄዱ በኋላ ዑስማን ከዚህ በኋላ በአልወሊድ ከለላ ስር አለመሆኑን ለሰዎች አወጀ። ከዚያም ከቁረይሾች ስብስብ መካከል በአንዱ ተቀመጠ። ከዚያ ስብስብ ውስጥ ደግሞ ታዋቂው ባለቅኔ ለቢድ ኢብን ረቢዓ ከግጥሞቹ መካከል የተወሰኑትን ለሰዎች እያሰማ ነበር። ለቢድ እንዲህ አለ፣ አላህ ውጭ ያለ ሁሉ በእርግጥ ውሸት ነው በሉም። በዚህ ጊዜ ዑስማን ረዲየላሁ አንሁ ሐቅ ተናገርክ አለው። ለቢድ ቀጠለ፣ እያንዳንዷ የደስታ ቅጽበት ጠፊ አላፊ ናት። እንደ ዘበት ሐሰት ተናገርክ አለ ዑስማን ረዲየላሁ አንሁም። ምክንያቱም ጀነት ውስጥ የሚገኝ ደስታ አያበቃም አያልቅምናም። ከቁራይሽ ህዝቦች መካከል የማይቆጠረው ለቢድ እንዲህ አለም። ቀደም ባሉት ዘመናት በመካከላችሁ የሚገኝን እንግዳ እንዲህ በግልጽ ማንም ዘልፎት አያውቅም። ይህ መቼ ነው የተጀመረው? በዚህ ጊዜ እዚያ ከተሰበሰቡት መካከል አንዱ ይህ ከሃይማኖታችን ተለይተው ብቻቸውን ከቀሩት ጅሎች መካከል አንዱ በመሆኑ የተናገረውን ከቁባት ጣፈው አለም። ዑስማን ረዲላሁ አንሁ የሰውየውን ንግግር በመቃወሙ በሁለቱ መካከል እሰጥ አገባው ተጧጧፈም። ከዚያም ሰውየው ዑስማንን ረዲላሁ አንሁ ሲመታው ዓይኑ በለዘም በዚያው አቅራቢያ ሆኖ ጉዳዩን ሲከታተል የነበረው ወሊድ ዑስማንን ረዲላሁ አንሁ እንዲህ አለው ያጎቴ ልጅ ሆይ፣ በአላህ ይሁንብኝ የእኔን ከለላ ባታነሳ ኖሮ አይንህ እንዲህ ባልተጎዳ ነበር አለው። በአላህ ይሁንብኝ አለ ዑስማን ጤናማ ዋይኔ በአላህ መንገድ የወንድሙ ዕጣ ፈንታ እንዲደርሰው ይሻል። ከዚህ በኋላም አቡ አብዱ ሸምስ ሆይ ከአንተ ይበልጥ ሀያሉና የችሎታ ባለቤት በሆነው ጌታ የከለላ ስር ነኝ። በዘመዱ ሁኔታ ያዘነው አልወሊድ ደጋግሞ ከለላውን ሊሰጠው እንደሚሻ ቢገልጽለትም ዑስማን ረዲየላሁ አንሁ ፈቃደኛ ሆኖ አልተገኘም። ምንም እንኳን የወሊድ እብን ሙጊራህን ከለላ በማጣቱ ጉዳት ቢያገኘውም ምንዳውን ግን ከአላህ ነበር የሚጠብቀው። ዑስማን ረዲየላሁ አንሁም ወደ መዲና ሲሰደድ ኡሙ ኡሙ ልዓላ አልአንሳሪያ የተባለች ሴት ማረፊያ ሰጥታው ነበር። ይህ ከሆነ ከአንድ ዓመት በኋላ ዑስማን ረዲየላሁ አንሁ ሞተ። ኡሙ ልዓላ ከዚያ በኋላ ዑስማንን በሚፈስ ወንዝ አጠገብ ሆኖ በህልሟ አየችው። ወደ ነቢዩ ሰለላሁ አለይህ ወሰለም ሄደችና ያየችውን ህልም ስትነግራቸው ይህ የእርሱ የኡስማን መልካም ሥራ ነው አሉ። አላህ ሥራውን ይውደድለት ይቀበለውም። ይቀጥላል።